ሳ ሊሄድ ነው። ብሩኬን ትቼው ሊሄድ ነው ማለት ነው። እኔ እንደዚህ ፍዳይች ነው። ሰላም ሰላም፣ ውድና የተከበራችሁ የቻና ላይ ቤተሰቦች እንደምን አላችሁ? ከኔጋ ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናላይን ተቀላቀሉ። ሀሳብ አስተያየት ካላቸው ኮሜንት ላይ አስቀምጡልኝ። እንግዲህ ሀይሚ ወደ ሀዋሳ ልሄድ ነው ብላለች። እዛ ሜዳ ደግሞ አራት ቀን አምስት ቀን መቆየቴ አይቀርም ብላለች። በዚሁ አጋጣሚ ደግሞ ለብሩኬን መልእክት አስተላልፋለች። ምግብ ብላ እንዳይደብርህ፣ ፈታ በል እኔ ከጎንህ ባለመኖሬም ሶሪ ብላለች። እንግዲህ ለአራት ቀን እኮ ሌላ ሀገር ብትሄድ ያስመሰለችው ማለት ነው እና ሀዋሳ የምትሄድበት ምክንያት የሆነ ዘመድ ግብዣ አድርጎላት እንዳትቀሪ ከቀረሽ እንጣላለን ተብያለን ያለችው ስለዚህ መሄድ አለባት። ለዛም ግን ከመሄዷ በፊት ብሩኬን ማስፈቀድ ስለነበረባት ብሩኬን ደውላ አግኝታው ነበረ። እንደሰማችሁት ነው እንግዲህ መግቢያ ላይ መሄድ የለብሽም ብሏል። እሷ ደግሞ እሱን ብቻ ሳይሆን አንተ መጀመሪያ ፍቀድልኝ፣ ከዛ ማዘርህን አስፈቅድልኝ። እሙሽ የምትላት በነገራችን ላይ የብሩኬን እናት ነው። እና እሙሽን ማስፈቅድልኝ፣ ሁሉንም ማስፈቅድልኝ ተብሏል። እሱ ደግሞ ጭራሽ ሊናገር ልሻለሁ የትም እንዳትሄጂ ብሏታል። እንግዲህ ኧረ ብሩኬ ተው ግን፣ በልክ አድርገው። ተው ግን እንዲህ አባስከውኮ ግን አንተ ምን ይሻላል ቢያንስ መሄድ አለባት። ቤተሰብ እስኮን ድረሳ ይቀየማሉ። ሰው ደግሞ ጠርቷቸው በክብር ምናምን ካልሄዳችሁ ይቀየማሉ። ግን ቢያንስ ቢያንስ የሚጠሩ ሰዎች ቢያንስ ከብሩክ ጋር አብረው ይጣሩ፣ አሪፍ ነበር አይደል? ሁለታችሁም ነው ይባሉ፣ ደስ እያላቸው ይሄዱ ነበር። ምክንያቱም በዛውም ሀዋሳን እንጆ ያደርጋሉ። ግን ያው ሀይሚን ብቻዋን ነው የምትሄደው፣ ለዛ ይደብራታል ብዬ አስባለሁ። ለማንኛውም ግን ብሩኬ አልፈቀደላትም። ጭራሽ ለጋሽም እናገራለሁ ብሏል። ለሁሉም ነው እናገራለሁ ያላት። እሷ ጭራሽ እሱን አሳምና እሱ ደግሞ እነሱን እንዳሳምንላት ነበረ እሱ ጭራሽ ፈቃደኛ አልሆነም። እነሱም እንዳይፈቅዱላት ነው የማደርገው ብሏል። ምንም ማድረግ አይቻልም። ነገር ግን ያው እንደሚደብር አውቃለሁኝና ግን ያው ራሰን ጠብቅ፣ ምግብ ብላ ተብሏል ማለት ነው። እንግዲህ እሷም እሄዳለሁ እያለች ነው፣ እሱም ደግሞ ነው መሄድ የለብሽም ብለዋታል። እንደኔ እንደኔ እንዲፈቅድላት ደስ ይለኛል። ምክንያቱም በእርግጥ ብቻውን እሷ ራሷ በጣም ነው የሚደብራት ከብሩክ የተለይታ ሀዋሳ ድረስ በዛ ላይ እንዳለችው ሶስት ቀን አራት ቀን እኮ ነው የምትቀመጠው በጣም ይደብራታል ብዬ አስባለሁ። ምክንያቱም ያው እንዳልኳቸው ቪዲዮ ዛሬ ካለቀቁ ቢያንስ በነጋተው ይለቃሉ። ስለዚህ አሁን ለአራት ቀን ምናምን ሊለያዩ ነው ማለት ነው። ኦዲየንሶችም ቻሉት እንግዲህ። አንድ ቀን ሲቆዩባችሁ ረ ምናምን ብላችሁ የሚቀውጡት ይህ አራት ቀን ልጠፋባችሁ ነው። ጨረቃችሁ ጨረቃችን ሀይሚ ማለት ነው። አብሮ ቢሄዱ ደስ ይላ ነበረ። እንዳልኳቸው ግን ካልተጠራ መሄድ አይችልም ማለት ነው። ስለዚህ ያለው አማራጭ መፍቀድ ነው። ምክንያቱም ያው ካልሄደች እንዳልኳቸው ነው፣ ቤተሰብ ይቀየማል የጠራ ሰው ስለሚቀየማት መሄድ አለባት። ባይሆን ግን አራት ቀኑን ትቀንሰው የምትሉ እንደዘሸርም ካለመሄድ አለመሰንበት ይሻላል። ስለዚህ የሆነ አንድ ቀን ሄዳ አንድ ቀን አድራ በማግስቱ መምጣት ትችላለች እንጂ አቴጅን ማለት ጥሩ አይደለም። ብሩኬ ያረቀን ነሳ አድርገው። ተው ምን ይሻልሃል? እንዲ ነገሩ በወንድሙ ሰርግ ላይ ከማን ጋር ነው የጨፈርሽው? ያለው ሰውዬ እንዲት ነው አራት ቀን ሀዋሳ ድረስ ሄዳ ስትቆይ የሚያስችለው ማለት ነው። ስለዚህ በሱም አይፈረድም፣ ምንም ማድረግ አይቻልም። እሷ ግን ያው ጭራስ ሷ ማለጅ ይሆነኛል ብላ ብትነግረው ተናግሬ እንዲያትጅ ነው ማስተደርግሽ ብሏታል። እስካሁን ድረስ አልተስማሙም ግን መጨረሻ ላይ የሚፈቅድላት ይመስለኛል። ምክንያቱም በእሷ የሚጨክል ልብ የለውም። አብሮ ቢሄዱ ግን እንዳልኳቸው በጣም ደስ ይል ነበረ። ሀዋሳ እንደምታውቁት በጣም ደስ ደስ የሚል ቦታ አላት። በዛውም ሲጀምር የሀገር ውስጥ እኮ የትም ሄዶ አያውቅም አይደል? በሀገር ውስጥ ራቅ ብለው እንደዚ ከከተማ ወጥ ምናምን ምንም ያሳለፉት ላይፍ የለም። እና በዚህ አጋጣሚ ቢሄዱ አሪፍ ነበረ። እሱም አብረ ቢሄዱ ማለት ነው። ግን እንዳልኳቸው ለፕሮግራም ስለሆነ የምትሄደው ከሱ ጋር ወጥታ ቪዲዮ ለመስራት ምናምን ነገር አይመቻትም። ስለዚህ ያለህ አማራጭ ብሩኬ እዚሁ በተስፋ መጠበቅ ነው ማለት ነው፣ እሷን ጨርሳ እስከምትመጣ ግን የብሩኬ ጣጣ የለባትም ማለት ቢፈቅድም ባይፈቅድም ችግር የለውም። ትታው ትሄዳለች። ነገር ግን ሙሽዬ እሷን ነው የፈራውት ብላለች። ያ ብሩኬን ካስፈቀደች የብሩኬን እናት ማስፈቀድ ያለብኝ ብላ ነው የምታስበው። ስለዚህ ግን የብሩኬ እናት አትከለክላትም። በሰላም ግቢ፣ በሰላም ተመለሽ እንደምትላስ እርግጠኛ ነኝ እንጂ አይ መሄድ የለብሽም ምናምን ነገር አትልም እንደ ብሩኬ። ምክንያቱም ይሄ ግድ ነው፣ ማህበራዊ ኑሮ ያስፈልጋል። ከዛ መልጋ ሲሆን ደግሞ ግድ ነው። ካልሄደች ይቀየሟታል፣ ለምን አልመጣሽ? ምናም። በዛ ላይ ደግሞ በጣም አስጠንቅቆኛለች ን ያለችው እና ካልመጣሽ ዋ ምናም ብላኛለች። ስለዚህ መሄድ አለብኝ ብላለች። መሄድ አለባት፣ መሄድ አለባት። ብሩኬ ቻለው እንግዲህ፣ ምንም ማድረግ አይቻልም። አራት ቀን፣ አራት አመት ሊመስልህም ይችላል፣ አራት ወርም ሊመስልህ ይችላል። ቻለው። አንተ ዱባይ ሄደህ እኮ ቆይተሃል፣ ሁለት ሳምንት፣ ሶስት ሳምንት። በእርግጥ በዛን ሰዓት ፒስ ባትሆንም ብቻ ግን ታት ሄዳል። አሁን ደግሞ በፒስ ነው የምትሄደው። ስለዚህ አራት ቀን እንግዲህ ቻለው። ብቻህን ቪዲዮዎች መስራት ትችላለህ እስከምትመጣ ድረስ። ለማንኛውም በጣም ነው የከበደ የሆነት ለመናገር እሱ ለአንድ ቀን መስሎት አይቻልም ምናምን ነገር ሲላት እሷ ደግሞ አልቆይም እኮ ብዙ አንድ አምስት ቀን ነው አላለችው? ጭራሽ አምስት ቀን ጭራሽ አምስት ቀን አለ ማለት ነው። ስለዚህ እንግዲህ ከፈለክ አብረህ ሄደክ ሆቴል ይዘህ ጠብቃት እዛው ማለት ነው። አይመስላችሁ? ምን ትላላችሁ? ሆነስ ግን ይደብረዋል የምር። ምክንያቱም እንዳልኳቸው ነው፣ ቪዲዮ ላይ ራሱ ዛሬ ሰርተው ነገ ማለት ዛሬ ቪዲዮ ለቀው አንድ ቀን ሳይለቁ ከቆዩ በጣም ነው ኦዲንስ ራሱ የት የገቡ ምናምን የሚላቸውና ስለዚህ አሁን ለአራት ቀን ሀይሚ የለችም ማለት በጣም እንደሚደብረው የታወቀ ነገር ነው። ለማንኛውም ደግሞ ግን ያው ግድ ነው መልመድ አለበት አይመስላችሁም? ግን እስካሁን ድረስ አልተፈቀደላትም ግንም እንደምታሳምናቸው ተስፋ አደርጋለሁ። በቃ ፍቀድላት የምትሉ የምር መፍቀድ አለበት። ሲቀጥል በቃ እሷ ራሱ በቃ በጸባይ መጥታ ፍቃድልኝ ብላ ስላስፈቀደችው ብቻ ይሄ ራሱ ይገባታል ማለት ነው፣ ለጸባዋ ብቻ ይገባታል። ስለዚህ ይህ ፈቀድላት ኮሜንት ላይ ራሱ በቃ ፈቀድላት ምናምን የሚል ልጆች አሉ ማለት ነው አይቻለውኝ እና በሰላም ግቢ በሰላም ተመለሽ ምናምን የሚሉ ናቸው ስለዚህ ኦዲየንሶች ፈቅደውላታል በቃ ትሄር ሲሄር ነው ያለው ያሉት ሁሉም ኦዲየንሶች ስለዚህ እሱም ደግሞ ኮሜንት ስለሚያነብ ይፈቅድላታል ወይ ተስፋ አደርጋለሁ እሷ ደግሞ ያው አምስት ቀኑን ወደ ሁለት ቀን ወይ ወደ አንድ ቀን ብታደርገው አሪፍ ነው እሷ ግን ግድ ነው ብላለች እንደዛም ከሆነ ኖርማል ነው በቃ አምስት ቀን ማለት በጣም ትንሽ ነገር ናት ግን ያው ለሚዋደዱ ሰዎች ሊከብድ ይችላል ለማንኛውም ዋናው ነገር በሰላም ደርሳ በሰላም መመለሷ እስከሆነ ድረስ ሌላው ነገር ቀላል ነው ማለት ነው ይፍቀድላት ነው የምንለው ማለት ነው ፍቀድላት በቃ እንዲህ በጸባይ እዚህ ድረስ መታ ጠይቃ ስለሆነ ቢያንስ ቢያንስ ለጸባዋ ስትል መፈቀድ ያለበት ለማንኛውም ሀይምዬ በሰላም ደርሰሽ በሰላም ተመለሽ ይመችሽ